በዛሬው የአቅሌስያ መርሃ ግብራችን ባለፈው ሳምንት ያየነውን የባሌ ጎባ ሀገረ ስብከት የቤተ ክርስቲያን ታሪክ፣ የአብነት ትምህርት ቤት እንቅስቃሴ፣ የስብከተ ወንጌል መስፋፋትን እና ያለን ቆይታችሁ ከእኛ ጋር እንዲሁም በታላቅ አክብሮት ጋበዝ ናችሁ። ባለፈው ሳምንት ባሌ ጎባ ሀገረ ስብከት በቅዱሳን አበው ወንጌል የተሰበከበት አባታችን አቡነ ተክለ ሃይማኖት አስራ ሁለቱ ንቡራነ እድ አንዱ አባ አኖሪዮስ ሀገረ ስብከት እንደነበረ በ13ኛው ክፍለ ዘመን በቦታው ላይ አባ አኖሪዮስ ሰፊ የወንጌልና መንፈሳዊ አገልግሎት ሥራ እንደሰሩበት፣ ባሌ ሰው በሃይማኖት ቋንቋና ባህል እንደማይጋጭበት፣ የሰላም ሀገር እንደሆነ ከግራኝ ወረራ በኋላ ቦታው ላይ መንፈሳዊ አገልግሎት እንደሌሎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አህጉረ ስብከት የቀነሰበት በጎባ ከተማ በ1934 ዓ.ም ጎባ መንበረ ጵጵስናው ላይ ደብረ መድኃኒት መድኃኔዓለም እንደተመሠረተ ሕዝቡ ለቤተ ክርስቲያንና ቤተ መስጊድ ያለ ልዩነት ድማሳነጫ ገንዘብ ያዋጣ እንደነበረ የብፁ አቡነ ሰላም ሐዋርያ የተልኮንም ጭምር አቅርበንላችሁ ነበረ። ዛሬ የዚያን ተከታይ ክፍል ይዘነላችሁ ስለቀረብን ተከታተሉን ዘንድ በታላቅ አክብሮት ጋብዘናችሁ። በዘመናዊ የአመራር ሳይንስ ነን ፖዚሽናል ሊደርስ የሚባሉ ህዝቡን አስከትሎ ያዘዙትን እንዲሰራ የሚያደርጉ መሪዎች እንዳሉ የአመራር ሳይንስ የጥናት መረጃውን ጽፎ ያስተምርበታል። ነን ፖዚሽናል ሊደርስ ማለት የምንም ተቋም ህጋዊ ስልጣንና ቢሮ የሌላቸው ነገር ግን በሚሰሩት መልካም ስራ ህዝቡ አምኖ የሚከተላቸው ልቡንም ከፍቶ ዙፋኑን ዘርግቶ በውስጡ ያነገሳቸው መሪዎች ናቸው። ታዲያ በጎባ ላይ ስለነበሩ የዚህን የመሪነት ሚና የከውኑ ስለነበሩት አባት መጋቤ ሰላም ሶሎሞን ቶልቻ በመንበረ ፓትርያርክ ጠቅላይ ጽህፈት ቤት የዕቅድና ልማት መምሪያ ኃላፊ ይሄን ነገሩ። እንግዲህ ስመጥር የሆኑት ሰው ለሃይማኖት አባት ያለውን ክብር ስንመለከት አባ እንዳለ የሚባሉ ጎባ መድኃኔዓለም ላይና እንደ ባሌ ታሪክ ትልቅ ያላቸው ታሪክ አባ እንዳለ የተባሉ አባት የጎባ ምድር በሙሉ ንስሐ አባት ነበሩ። ሌላው ንስሐ አባት ሲይዝ አገልጋይ ካህናቱ በየጊዜው የሚመጡ የሚሄዱ ለአጭር ጊዜ ቆይታ የሚያደርጉ ከህዝቡ ጋር የነበራቸው መስተጋብር ውስን ነበረ። እኚህ አባት ግን አባ እንዳለ የሚባሉ እንደ ጎባ ለሙሉ ከተማው ንስሐ አባት ነበሩ። አንዳንድ ሰዎችም ማን ነው ንስሐ አባት ተብሎ ሲጠየቅ በመልክ እንኳን ሳያውቃቸው አባ እንዳለ ናቸው የሚል ከመፈቀራቸው የተነሳ እና ብዙ መንፈሳዊያን አባቶች የነበሩበት ቦታ ነው። ብዙ ታላላቅ የሆኑት ስመጥር የሆኑት ባሌን ያረገጠ ከሊቃውንት ከታላላቆቹ እነ መጋቤ ትብሰይት አንዳርጌ ዘውዴ፣ እነ መላከ ሰላም ኃይለ ኢየሱስ ከበደ፣ እነ መርጌታ ስብሐት ታላላቆቹ እና አባ መልአከ ሰላም አባ ገብረስላሴ ሙሉ በርካታዎች በርካታ ሊቃውንት ባሌ መጥተው ያገለገሉበት ነው። ጎባ እንግዲህ የቤተ ክርስቲያኑ አሰራር በአራት ማዕዘን የነበረ ነው። በጊዜው ሲሰጥ የነበረውን አገልግሎት ጨርሶ፣ አሁን የምእመናን መስፋት የአገልግሎቱ መስፋት፣ ቤተ ክርስቲያኑም ደግሞ ከረጅም ጊዜ አገልግሎት በኋላ መፍረስን ተከትሎ እየፈራረሰ በሚሄድበት ሰዓት አንደኛ መንበረ በብስና ነው። በርካታ ሊቃነ ጳጳሳትን የተቀበለ አምስተኛው የኢትዮጵያ ፓትሪያርክ ብፁዕ ቅዱስ አቡነ ጳውሎስ ባሌን ከረገጡ ሁለት ፓትሪያርኮች አንዱ ናቸው። ሁለተኛው ፓትሪያርክ ብፁዕ ቅዱስ አቡነ ቴዎፍሎስ በ1960 ዎቹ ውስጥ ባሌ ዶዶላን ወደ ጎባ መተው እንዳስተማሩ መረጃዎች አሉ። ከዛ በኋላ ግን ለረጅም ዓመት ብፁዕ ቅዱስ አቡነ ጳውሎስ ያንን ምድር ለመጎብኘት ለመባረክ ህዝቡን ያን ጠንካራ ሃይማኖቱን ወዳድ ህዝብ በመላ ኢትዮጵያ ሀዋሪ አገልግሎታቸውን በሚያሰፉበት ሰዓት፣ አምስተኛው የኢትዮጵያ ፓትሪያርክ እኛን ያስተማሩን፣ በረከታቸው ይድረሰን ታላቁ አባት ባሌ ድረስ በአውሮፕላን ያኔ በረራም አልነበረም፣ አውሮፕላን መንገዱም አስፋልት አልነበረም። በፒስታ መንገድ 400 ምናምን ኪሎ ሜትር ተጉዘው የባሌን ህዝብ መተው ሲባረኩ ጎባ መድኃኔዓለም መንበረ በቅስናው ቁጥራቸው ከሰላሳ 30 በላይ የሆኑ ሊቃነ ጳጳሳትን ጨምር ያስተናገደ ትልቅ ቦታ ነው። እንግዲህ ከብፁዕ አቡነ ሰላማ ያንን ታላቅ ህዝብ እየመሩ የጎባ መድኃኔዓለምን መንበረ ቅዱስ እናድርገው። መላ ባሌ በወንጌል ያረሱ መጋቤ ሰላም ሶሎሞን ቶልቻ በባሌ ጎባ ሀገረ ስብከት ህዝቡ በክርስትናው ጸንቶ ሃይማኖቱን ወዶ እንዲኖር ስለሆነበት ምክንያት ይሄን አሉን ለህዝቡ የእምነት ጥንካሬ ክርስቶስን እንዲያውቅ በስጋው ደግሞ ከብሮ እንዲኖር ወንጌል እንዲያውቅ በእምነቱ እንዲጸና። ባሌ ላይ ክርስትና በእውነት ማህሌቱ በሰሜን ያለው ማህሌት ነው። ባሌ ላይ ያለው ወንጌል የሚያውቅ ሃይማኖቱን የሚወድ ጠዋት በኪዳን ጸሎት ላይ የሚገኘው ምእምን ብዛቱ እጅግ ብዙ ነው። ከቤተ ክርስቲያን የማይለይ ሃይማኖቱን ትውልዱም ጭምር ያ ትሬንድ እንዲቀጥል የተደረገው ጽኑ መሰረት ስለነበረና ለበረና በደጋጋ አባቶች ስለተባረከ በደጋጋ አባቶች የወንጌል ትምህርት ስለተሰጠ ነው። እንግዲህ የብፁ አቡነ ሰላማን አገልግሎት እጅግ ፍሬ ያፈራና በእረፍታቸውም ዛሬ የብፁ አቡነ ሰላማ ፎቶአቸው በእያንዳንዱ ምእመን ቤት አለ። በባሌ ውስጥ በእያንዳንዱ ከልቡም አይወጣ ከብፁነታቸው ብፁነታቸው በስተመጨረሻ ላይ በቅዱስ ሲኖዶስ መልካም ፈቃድ ወደ ሰሜን ጎንደር ተዛውረው ማገልገል ጀመሩ። በሰሜን ጎንደር ብዙም ሳይቆዩ ባደረባቸው ሕመም ምክንያት በ1996 አርፈው ደብረ ሊባኖስ ነው ሥርዓተ ቀብራቸውም የተፈጸመው። በባሌ ጎባ ሀገር ስብከት ታላላቅ ሥራ ከሰሩ ብፁዓን አበው ሊቃነ ጳጳሳት መሃል ስለ ብፁዕ አቡነ መርቆሬዎስና ሌሎች ብፁዓን አበው ሊቃነ ጳጳሳት ይህን ነገሩ። ብፁዕ አባታችን አቡነ መርቆሬዎስ በ1968 ዓ ም አርፈዋል። የሚገርመው ባሌላ አልነበረም የሚያረፉት ነገር ግን ያው የቤተ ክርስቲያኗ ስርዓት አንድ ሊቀ ጳጳስ ባረፈ ሰዓት እዛው ሀገረ ስብከት ላይ ስርዓተ ቀብሩ እንዲፈጸም የሚያዝ ሕግ ስለነበረ እዛው ባሌ ሀገረ ስብከት ጎባ ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን ውስጥ ነው መቅደስ ውስጥ ስርዓተ ቀብሩ ተፈጽሞ አጽማቸውም አሁን ቤተ ክርስቲያኑ ሲነሳ ነው ወደ ማረፊያ ቦታ የሄደውና እጅግ የሚደንቅ ታሪክ ታይቶበታል። አጽሙ ቁልጭ እንዳለ የታየበት አሉ ወይ እስክንል ተአምር የታየበት ነገር በዛ ቦታ ተፈጽሟል። በጣም ትላላቅ ስራ ሰርተዋል፣ ታሪክ እንደሚነግረን ማለት ነው። እንግዲህ ከእሳቸው አገልግሎት በኋላ ያለውን ነገር ስንዳስስ እሳቸው ነሐሴ ካረፉ በኋላ በ1969 ዓመተ ምህረት አባታችን አቡነ መቃሪዎስ ዳግመኛ በቦታው ላይ ለአንድ ዓመት ከዘጠኝ ወር አገልግለዋል። ከእሳቸው ቀጥሎ ደግሞ አቡነ ማርቆስ የተባሉ አረጋዊ አባታችን ለዘጠኝ ወር ያህል አገልግለዋል። ከዛ በኋላ ነው እንግዲህ ብፁዕ አባታችን አቡነ ሰላማ ከየካቲት 11 አባታችን አቡነ ሰላማ ታላቁ የወንጌል ገበሬ አባታችን መጥተው እስከ 19 92 አመተ ምህረት ለ21 አመት ከአራት ወር አገልግለዋል። ህዝቡን ባርከዋል። ወንጌል አስፋፍተዋል። ህሙማን ተፈውሰዋል። ገዳማት መስርተዋል። እንግዲህ ትልቁ መካነ ህይወት አቡነ ተክለ ሃይማኖትን ማንሳት እንችላለን። እሳቸው ሁለት ጊዜ ለሐዋርያዊ ተልእኮ አንዴ ኢየሩሳሌም ሀገር ላይ ለሁለት ዓመት አገልግሎት በሄዱበት ሰዓት ላይ አቡነ በርናባስ ለሁለት ዓመት አገልግለዋል። ባህሌ ላይ ማለት ነው። በመሀል ዳግመኛ ተመልሰው መጥተዋል። ዳግመኛ ደግሞ ወደ አውሮፓ ብፁ አባታችን አቡነ ሰላማ በሚላኩበት ሰዓት አቡነ ዜና ማርቆስ ለአራት ወር እንደዚሁ አገልግሎት ሰጥተዋል። ተያይዞ እንግዲህ ብፁ አባታችን አቡነ ሰላማ ወደ ሰሜን ጎንደር በሚሄዱበት ሰዓት አቡነ ይሳቅ ናቸው የመጡት የዱጋው ሊቅ የአስተዳደር ክህሎታቸው እንዲህ ተነግሮ የማያልቅ አባት ናቸው። ለ10 ዓመት ከ9 ወር ከ1992 ዓ ም ጀምሮ ማለት ነው ለ10 ዓመታት ያህል ትልቅ አገልግሎት ሰጥተዋል። ዛሬ ብፁ አባታችን አቡነ ዮሴፍ ያሰሩትን መንበረ ጵጵስና የማስጀመር ጥረት አድርገው የነበሩት ብፁ አቡነ ይሳቅ ናቸው። ብዙ ወረዳ ቤተ ክህነት እንዲኖር አብያተ ክርስቲያናት እንዲመሰረቱ የራሳቸውን ድጋፍ አድርገዋል። እንግዲህ እግዚአብሔር ፈቅዶ እሳቸው ባረፉ ሰዓት ብፁዕ አባታችን አቡነ ዮሴፍ ታላቁ የጸሎት አባት ወደ ባሌ ሀገረ ስብከት መጥተዋል። ከ2003 ዓ ም ተመድበው እሳቸው ከ2003 ዓ ም በተለይ ወደ ባሌ ሲመጡ ከአውሮፓ አገልግሎት መልስ መስከረም 6 2004 ዓ ም አቀባበል ተደርጎላቸው ከመጡ ሰዓት ጀምሮ ብዙ አብያተ ክርስቲያናትን አሳንጸዋል። የልማት ስራዎችን ሰርተዋል። በሰዓቱ 14 ወረዳ ቤተ ክህነት ነበረ። እንደምታውቁት ዶዶላ፣ አዳባ፣ ወርቃ ነንሰቦ የተባሉት ሀገራት ምዕራብ አርሲ ያሉት በባሌ ሀገረ ስብከት ስር ነበር ይተዳደሩ የነበሩት እና በዛ ዘመን እንኳን ወደ 150 አብያተ ክርስቲያናት ብቻ ነበር የነበሩት። ብፁዕ አባታችን አቡነ ዮሴፍ ከመጡ ሰዓት ጀምሮ ግን አሁን ላይ ምንም እንኳን አራቱ ወረዳ ቤተ ክህነቶች ወደ ምዕራብ አርሲ ቢሄዱም ከ250 አብያተ ክርስቲያናት አዳዲስ አብያተ ክርስቲያናት ከ90 በላይ ተመስርተው ማለት ነው ሰፊ አገልግሎት እየተሰጠባቸው ነው የሚገኘው። ባሌ ጎባ ያሉ የሰንበት ትምህርት ቤት አባላት ለአብነት ትምህርት ቤት የተማሪዎች ምንጭ በመሆን በሀገረ ስብከቱ የመንፈሳዊ አገልግሎትን ይከውኑ እንደነበረ በቦታው ላይ ተወልዶ ያደጉት ወይዘሮ መሰሉ ነገሩ። ሰንበት ትምህርት ቤቱ ለአብነት ትምህርት ቤቱ መጋቢ ነበረ። ይሄንን ስንል በሰንበት ትምህርት ቤቱ ይማሩ የነበሩ ወጣቶች አብነት ትምህርት ቤት በመማር ድቁናን፣ ቅስናን በመቀበል በሀገረ ስብከቱ ባሉ ቦታዎች በገጠር አብያተ ክርስቲያናት በነበሩ ባሉ ቦታዎች እየተሰማሩ አገልግሎት ይሰጣሉ። በአሁኑ ሰዓት ከዛ መሰረት የያዙ በመሆኑ ማለት ነው። ሰንበት ትምህርት ቤት በመማር መሰረት ይዘው አብነት ትምህርት ቤት በመቀጠል በአብነት ትምህርት ቤቱ እየተማሩ አሁን በድቁና በቅስናና በተለያዩ ነገሮች ራሳቸው እያገለገሉ የሚገኙበት ሁኔታ አለ። ባሌ ጎባ የአብነት ትምህርት ቤት መምራንና ብፁዓን አበው ሊቃነ ጳጳሳት ከፍተኛ ትኩረት ሰጥተው እንደሰሩ መጋቢ ሰላም ሰለሞን ቶልቻ ይሄን አሉ። ወደ አብነት ትምህርቱ ስንመጣ በእኛ ትውልድ የነበሩ ታላላቅ አባቶች እና አባቴ መሰረት፣ የቅዳሴ መምህር የነበሩት፣ የሀዲስ ኪዳን መምህር የነበሩት እነ መርጌታ ደሳለኝ ደሳለኝ እነ አባ ብዩ ኤኔታ ክነፈርግ እነ አባ ዮሐንስ እነ አባ ክፍሎ ጎባ ደብረ ገነት ላይ ያገለግሉ የነበሩ ታላላቅ አባቶች በዛ በዛ ዘመን ለነበረው ትውልድ ባብነት ትምህርት የሚያስተምሩ መምህራኖቻችን ነበሩ። እነዚህ ምን ጠቅሳቸው ከዛ በኋላ እንግዲህ ላለው ትውልድ እየተተካ ሲሄድ ከብፁ አቡነ ሰላማ እረፍት በኋላ ባሌ ላይ የሄዱት ታላቁ አባት የደጓው መምህር ብፁ አቡነ ይስሐቅ ባህታዊው፣ እጅግ ተወዳጁ አባት ብፁ አቡነ ይስሐቅ ናቸው። ብፁ አቡነ ይስሐቅ የአብነት መምህር ናቸው። ለአብነት ትምህርት መሰረት የጣሉ ናቸው። በተለይ ባሌ ላይ ከቅድስና ጋር ከቅድስና ጋር ከአባትነት ፍቅር ጋር በባሌ ሕዝብ ውስጥም ከአቡነ ሰላማ በኋላ በባሌ ሕዝብ ልብ ውስጥም ያሉ ታላቅ አባት ናቸው። ብፁ አቡነ ይስሐቅ በብፁ አቡነ ሰላማ መካከል ላይ አቡነ ዜና ማርቆስ መጥተው ለአጭር ጊዜ እሳቸውም እንደዚሁ ሐዋርያ አገልግሎት ሰጥተው ነው ሄዱት። እንግዲህ የአብነት ትምህርት ቤቶችን ስንመለከት ብፁዕ አቡነ ይስሐቅ ካረፉ በኋላ የመጡት ታላቁና አንጋፋው አረጋዊው አባት ብፁዕ አቡነ ዮሴፍ ናቸው። ብፁዕ አቡነ ዮሴፍ ብዙ የኖሩት አውሮፓ ነው። በአውሮፓ ጀርመን፣ በጀርመን በጣሊያን ነው። አውሮፓ ከአውሮፓ ቀጥታ በቅዱስ ሲኖዶስ መልካም ፈቃድ መጥተው ወደ ባሌ የብፁዕ አቡነ ይስሐቅን እረፍት አስመልክቶ ህዝቡ አለአባት እንዳይኖር ሲኖዶሱ ልዩ ትኩረት ሰጥቶ ለዛ ህዝብ አቡነ ዮሴፍ ሲመደቡ ቀጥታ ከአውሮፓ ወደ ባሌ መሄድ ይከብዳል። አንደኛ የቦታው ርቀት፣ ሁለተኛው ገጠር ነው። ቀጥታ ከአውሮፓ ወደ ባሌ ሲገባ ያለው የቴክኖሎጂውን ጉዳይ ስንመለከት የምናየው ነው። ነገር ግን ባላቸው መንፈሳዊ አባትነት ባሌ በረገጡ ቁጥር እንደረገጡ እኔ ዛሬ አሁን በድሮ የድሮ ባሌና አሁን ባሌ በጣም የተለያየ ነው። ብፁዕ አቡነ ዮሴፍ መንፈሳዊ አባትነታቸው ከፍተኛ ፍሬ አፍርቶ ባሌን የቀየረ ነው። ይህም የምናየው ምንድን ነው? በአብነት ትምህርት ቤቶች ዙሪያ ላይ፣ በአብያተ ክርስቲያናት መተከል ላይ፣ በህዝቡ ሰላም ላይ፣ በተተኪዎች ላይ፣ በልማት ላይ ከየትኛውም ሀገረ ስብከት ሊወዳደር የሚችል አንደኛ አራት አምስት አባቶች ያርፉበት የነበረው መንበረ ጵጵስና በጣውላ ቤት ለአባቶች በማትመጥን ጣውላ ቤት ነበረች። ዛሬ ግን ለእንግዳ መቀበያ መንበረ ጵጵስና የሚመጥን ትልቅ ህንፃ አሰርተው፣ ያውም የትኛውም ቦታ ላይ ሳይለምኑ ገጠሯን ብቻ አስተባብረው ዘመናዊ መንበረ ጵጵስና ከማስገንባት ጀምሮ እንደ ባሌ ምድር ታላላቅ ካቴድራሎች ባሌ ላይ አሁን የሮቤ ቅዱስ ገብርኤልን ስንመለከት እንደ አዲስ አበባ እንኳን የሚመጥን ትልልቅ ካቴድራሎች እንዲሰሩ በርካታ ካቴድራሎች በየወረዳው እንዲሰሩ ያደረጉ ባብነት ትምህርት ቤቶችም ዙሪያ ላይ ስንመለከት ትልቁ ስራ የተሰራው በብፁ አቡነ ዮሴፍ የአብነት የብፁ አቡነ ሰላማን ጅምር በማስቀጠል ሰፊ ስራ ሰርተዋል። የአብነት ትምህርት ቤት በተለይ ትልቁ የገጠሪቷ ቤተክርስቲያን እንድትከፈት ወረዳዎች አገልጋይ እጥረት እንዳይኖር የአብነት መምህራንን በደንብ በመንከባከብ በመያዝ ጉባኤ ዘርግተው ደቀ መዛሙርት እንዲፈሩ በአካባቢው ቋንቋ የአካባቢውን ቋንቋ የሚናገሩ ከዲቁና ቅስናን ንባብን ዜማን ተምረው መጽሐፍ ቅዱስ አውቀው ብቁ አገልጋዮች እንዲሆኑ በማድረግ ረገድ ላለፉት አስራ አምስት ዓመታት ጠንካራ ስራ ተሰርቶ ውጤታማ ስራ ተከናውኗል። በአቡነ ዮሴፍ በተለይም ማህበረ ቅዱሳን በአብነት ትምህርት ቤት ዙሪያ ላይ የሰጠው ድጋፍ ባሌ ላይ ከፍተኛ ውጤት አምጥቷል። ቅዳሴ አለ፣ የቅዳሴ ጉባኤ አለ፣ ንባብ ቤት አለ፣ ዜማ ዜማ ቤት አለ፣ ንባብ ቤት አለ። መሰረታዊ እንደ ባሌ እንደ አካባቢው፣ አዎ፣ እንግዲህ መሰረታዊ ከፊደል ከንባብ ቤት ጀምሮ መሰረታዊውን የጉባኤ ቤቶችን በየደረጃው ወደ አቋቋምና ወደ ቅኔ ቤት የሚተላለፉ የአብነት ተማሪዎችን አስመልክቶ ልክ እዛ ደረጃ ላይ ሲደርሱ በደብረ ሊባኖስ በሌሎች ቦታዎች በመላክ የቦታውን አገልግሎት ለመሸፈን በሚያስችል መልክ ግን የሚሰጥ የአብነት ትምህርት ቤቶች አሉ። የአብነት ትምህርት ቤቱን ለማጠናከር ስለተሰሩ ስራዎች መጋቤ ሰላም ሰለሞን ቶልቻ እንዲህ ነገሩ ይህንን ለማስፋት የአብነት ትምህርት ቤቶች ቤቶች ተሰርተዋል። በቂ መምህራን በጀት ተመድቦላቸው እያገለገሉ ነው ያሉት። ጉባኤ ቤቶችን ለማስፋት ደግሞ አሁንም ስራዎች እየተሰሩ ነው ያሉት። የመጻሕፍት ቤት ቅኔ ቤትን ጉባኤውን ለማስፋት እነዚህ ስራዎች እየተሰሩ ነው ያሉት። አጠቃላይ እንግዲህ ይሄ የአብነት ትምህርት ቤቱ ውጤታማ ነው እንደ ባሌ። አሁን የአገልጋይ እጥረት የለም፣ የአገልጋይ እጥረት ባሌ ምድር ላይ የለም። በበቂ ሁኔታ ጎባ መድኃኔዓለም ላይ ያለው የአብነት ትምህርት ቤት ለገጠሪቷም ቤተ ክርስቲያን ለወረዳዎችም ሊፈታ በሚያስችል መልክ ስራ እየተሰራ ነው። ይሄ ደግሞ የብፁዕ አቡነ ዮሴፍ ውጤት ነው። በልማትም ዘርፍ ስንመለከት ይሄ አብነት ትምህርት ቤቱን የሚደግፍ አብያተ ክርስቲያናቱን የሚደግፍ ከፍተኛ የልማት ስራዎች እየተሰሩ ነው። ጎባ ላይ ቦታዎች ተገዝተዋል። ህንፃዎች እየተገነቡ ነው። ሮቤ ላይ ዋና ከተማው ላይም ደግሞ ጂ ፕላስ ሲክስ ህንፃ ተሰርቶ አሁን ወደ መጠናቀቁ ደረጃ ላይ እየደረሰ ነው ያለው። ዓላማው ለዚሁ ለባሌ አብነት ትምህርት ቤቶች ድጋፍ የሚሆን እና ሁለንተናዊ የሆነውን የወንጌል አገልግሎት ለማገልገል የተዘጋጀ ነው። በገቢነቱ ምንድነው? በአጠቃላይ እንደ ባሌ የአብነት ትምህርቱን በተመለከተ የማስፋፋቱ ሚስጥር አብያተ ክርስቲያናት እንዳይዘጉ በሚደረገው ጥረት ውጤታማ ስራ ተሰርቷል። በአገልጋይ ጥረት አብያተ ክርስቲያናት አይዘጉም። ባሌ ላይ የተዘጋ ቤተ ክርስቲያን አንድም ቦታ ላይ የለም። ባሌ ይህንን እዚህ ላይ አስምረን የምንገልጸው ጉዳይ ምንድን ነው፣ እንደ ባሌ በሰላም እጦት፣ በአብነት ትምህርት ቤት እጦት፣ በዚህ ችግር የተዘጉ አብያተ ክርስቲያናቶች የሉ። ይህ ትልቅ ውጤት አምጥቷል። በመላው ኢትዮጵያ ተቀጣጥሎ የነበረው የስብከተ ወንጌልና ሐዋርያዊ የተልዕኮ አገልግሎት በባሌ ላይ እንዴት እንደነበረና አሁን ስላለበትም ሁኔታ ወይዘሮ መሰሉ እንዲህ አሉ። የስብከተ ወንጌል እንግዲህ እኛ በነበርንበት ጊዜ የነበረ የስብከተ ወንጌል እንቅስቃሴ አለ። በጣም በየቦታው ሰባኪያን እየተመደቡ ይመጡ ነበረ። እዛም የነበረ ስብከተ ወንጌል ከሰንበት ትምህርት ቤትም ተመድቦ እንዲሁም ደግሞ በሀገረ ስብከቱ በተለያዩ ቦታዎች ባሉ አብያተ ክርስቲያናት ስብከተ ወንጌል በሰፊው ይሰጣል። አሁንም ያሉ የቤተ ክርስቲያን የአብነት ትምህርት ቤቶች የሚወጡ በየሀገረ ስብከቱ አብያተ ክርስቲያናቱ ስብከተ ወንጌል የተስፋፋበት ሁኔታ ነው ያለው። ይሄውም ይሄም መገለጫው ምንድን ነው? ከዛ የፈሩ ልጆች ከዚያ የወጡ ልጆች የሚሰጡት አገልግሎት ነው፣ በሰፊው እናያለን ማህበረ ማናኑ በእውነት በሚገርም ሁኔታ አሁን እንግዲህ እንደሚታወቀው በዛ አካባቢ ነገር ግን ክርስቲያኑ ኦርቶዶክስ የሆነ ሁሉ ቤተክርስቲያን በጣም ይሄዳል፣ በጣም ይሄዳል፣ ያስቀድሳል በተለያየ በዓላት ጊዜ በሚገርም ሁኔታ ቤተክርስቲያንን በመደገፍ ቤተክርስቲያንን በመርዳት፣ ለምሳሌ ጥምቀት ሲከበር በጣም የተለየ ሁኔታ በሚፈጥር ሁኔታ ይሳተፋል። ማይበረም ማናኑ እዛ ያለው ጠቅላላ ክርስቲያን የተባለ ሁሉ ቤተክርስቲያን ይሄዳል፣ በእያለበት በእያጥቢያው በተለይ ደግሞ ደብረ መድኃኒት መድኃኔዓለም የሀገረ ስብከቱ ዋና በመሆኑ እዛ አካባቢ በጣም በሚገርም ሁኔታ ማይበረ ምን መና ነው በቅዳሴ በማህሌት በማስታቆት ፕሮግራም ይገኛል። እንግዲህ በጎባ ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን እኔ በነበርኩበት ጊዜ በትክክል በማቀው ማታ ማታ ከ11 ሰዓት ተኩል ጀምሮ የማስታቆት ፕሮግራም ይካሄዳል ሁል ጊዜ እና በዛውም ተያይዞ ደግሞ ትምህርት ይሰጣል። ሚመናኖች ተሰብስበው ትምህርት ተምረው ማስታኮት ፕሮግራም ተከታትለው ነው ማታ ወደ ቤት የሚገባው። መጋቤ ሰላም ሰለሞን ቶልቻ ባሌ ላይ ወንጌል ስላመጣችው ለውጥ ይሄን ተናገሩ። ወንጌል የፈውስ። የጸጋ ያላቸው ትልቅ አባት አቡነ ሰላማ ናቸው። በተለይ እኛ ከምናስታውሰው ሁሉም አባቶች ጸጋ አላቸው። በጸሎታቸው፣ በትሩፋታቸው፣ በበረከታቸው የባሌን ሕዝብ የባረኩ ናቸው። እኛ በዚህ ባለ ምስክርነት፣ በተለይ ታላቅ ገዳም አለ ባሌ ላይ። እንደ ባሌ ትልቅ ገዳም አለ መካነ ሕይወት ጎለብህ ህንሳ አቡነ ተክለ ሃይማኖት ገዳም አለ ጎባ ላይ ከተማው ላይ ይህ እጅግ ልዩ የሆነ ገዳም ደብረ ሊባኖስን የሚመስል ገዳም ነው። ይህ ገዳም ታኅሣሥ 3 1979 በብፁዕ አቡነ ሰላማ የተገደመ ገዳም ነው። በዛ ሰዓት የነበረው አገልግሎት በእውነት ብዙ ምርኮ የበዛበት፣ ብዙ ጣኦት አምላኪዎች በጨሌ በአዋልያ በተለያየ ባዕድ አምልኮ ውስጥ የነበሩ የገጠሩ ህዝብ ሁሉ ሳይቀር ጨሌውንና ባዕድ አምልኮውን ትቶ ወደ በንስሐ ወደ ክርስቶስ የተመለሰበት ጊዜ ነበረ። ብዙ ምርኮ የበዛበት ጊዜ ነበረ። በዛ ሐዋርያዊ አገልግሎት ዘመን በብፁዕነታቸው፣ እኛም በዲቁና በምናገለግልበት ዘመን ብፁዕነታቸው ገና በባዶ እግር ነው የሚመላለሱት። ከመንበረ ጵጵስናቸው እዛ ድረስ ከአራት ከአምስት ኪሎ ሜትር የማያንስ ነው። በዛ በክረምት በጭቃ በሌሊት የሚያገለግሉበት ቦታ ነውና በዛ ሰዓት ላይ በአጋንንት ታስረው የነበሩ ወገኖች አዲስ አበባ ለቅዱስ ሲኖዶስ ስብሰባ መጥተው መምጣታቸውን ራሱ መንፈሱ ያውቃል። ይሄው ተነሱ ከዛ ይላል። ገና እሳቸው ያኔ ስልክም የለ፣ ሞባይልም የለ። ይሄው ሊመጡ ነው፣ መግቢያ ልናጣ ነው ይሉ ነበር እና ልክ የእሳቸውን መውጣት ሲያይ ደግሞ ይሄው ወጥተዋል። መንፈሱ ነበር ይናገር የነበረው። እጅግ በርካታ እጅግ በርካታ ከአጋንንት ቁራኝነት የተፈቱት እጅግ ብዙ ናቸው። ከባዕድ አምልኮ ለዘመናት ታስረውበት ከነበረ የባዕድ አምልኮ የተላቀቁ ቁጥራቸው ከሺህ በላይ ነው። መግለጽ የማንችለው ነው። ሽባ ተተርትሯል፣ አይነ ስውር በርተዋል፣ መካኖች የነበሩ ወልደዋል፣ አንካሳ የነበሩ በትር ይዙ የነበሩ በትራቸውን ትተዋል። ጎባ ጎለበህንሳ አቡነ ተክለ ሃይማኖት ገዳ መጥቶ ሳልፈወስኩ ሄድኩ ያለ ሰው እኔ አላየሁ። እናቴ፣ ወላጅ እናቴ እኔ ዳሬ 80 ዓመት ናት። ሞያስ ካለ ማርያም ሲያመኝ የተክልዬን ጸበል ስጠጣና ስቀባ ስጠመቅ ነው ሰላሜን የማገኘው። ከእናቴ በላይ እኔ ፕራክቲካሊ ማየው ምስክርነት የለኝም። እንደው እንዲህ በምንላት ሰዓት የተክልዬን ጸበል ነው ነው የምትለኝ። እና ያ ቦታ እንግዲህ የጸበሉ ሚስጥር የጸበሉ ፈውስ ደጋጋ አባቶች የጸለዩበትና እግዚአብሔር ለቅዱሳኑ የሰጠው ቃል ኪዳን በመሆኑ ነው እና ባሌ እንደ ጎባ ደብረ መድኃኒት መድኃኔዓለም ደሞ ስንመለከት ታቦቱ የተለየ ታቦት ነው። በጣም በቀን ያገለግለውን እስከ ፍጻሜው ድረስ ሲባርክ ያላገለገሉትን ደግሞ እየቀጣ ለንስሐ ሲያበቃ እንደገና ደግሞ ዝም ብለው ያሾፉትን ደግሞ ደግሞ እንዲሁ ተቀብዛዥ አድርጎ ሲያስቀምጣቸውን ያየ ነው። ቅድማ አቅሌስያ መርሃ ግብራችንን እዚህ ላይ ስንገታ በቀጣዩ ሳምንት በአዲስ አቅሌስያ መርሃ ግብር እንደምንጠብቃቸው በማስገንዘብ ነው።